ፋኖ ሀቅ ያለው ጸጋ ለቃለመጠይቃችን ፈቃደኛ ስለሆንክ ከልብ እያመሰገንኩኝ፣ የአማራ ፋኖ አንድነት በጎንደር ስር የሜጀር ጀነራል ዉባንተ አባተ ኮር ከተመሰረተ በኋላ የተለያዩ እቅዶችን አውጥቶ ስራዎችን በመስራት ላይ ይገኛል። በተለይም የአጭር ጊዜ እቅድ ብሎ ካስቀመጠው ውስጥ አንዱ በቀጠናው ውስጥ የሚገኙ ኬላ ጥለው የሚዘርፉ በፋኖ ስም የሚያጭበረብሩ ባንዳዎችን ማጽዳት ነው። በተለይም ደግሞ ከአማራ ፋኖ አንድነት በጎንደር ምስረታ በኋላ ያልተካተቱ ባንዳዎች የአማራ ፋኖን ከህዝብ ለመነጠል የተለያዩ የውንብድና ስራዎችን በመስራት በተለይም በደቡብ ጎንደር ቀጠና የሚኖረው ማህበረሰብ በማማራር ላይ ይገኛሉና እነዚህን ባንዳዎች ለማጽዳት ዘመቻ ከፍታችሁ ስራዎችን እየሰራችሁ ይገኛል እና እንደው ይህ ባንዳን የማጽዳት ዘመቻ ከየካቲት 27 ጀምሮ እንደተሰራ የሜጀር ጀነራል ዉባንተ አባተ ኮር አንድ ዋና አዛዥም በዜና ሰዓታችን ላይ ነግረውናል እና እንደው የዘመቻውን አስፈላጊነትና በዘመቻው የተሰሩ ስራዎችን በማየት ብንጀምር የካቲት 27 2017 ዓ ም የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዉባንተ አባተ ኮር ወይንም አንደኛ ኮር፣ አንደኛ ኮር በጎንደር ምድር የመጀመሪያ መሆኑ ይታወቃል። የዚህ ኮር አመሰራረት መዋቅራዊ አሰራርን ለመከተልና ለመፈጸም የአማራን ህዝብ የትግል ጥያቄ በውል የተረዳ ታጋይ ለማፍራት፣ ዘርፈ ብዙ አማራዊ ጥቃቶችን ለመመከት፣ የአማራ ብሔርተኝነትን በቅልጤ አለት ላይ ለመገንባት፣ ጠያቂና ተጠያቂ የሆነና ኃላፊነትን የሚሰማው የነፃነት ተፋላሚ ኃይል ለመገንባት፣ ቡድንተኛ ሚዲያዎችን አርሞ እውነተኛ የህዝብ ልሳን ሚዲያዎችን ለማንበር ፋኖነትን ምሽግ ያደረጉ ሀሳዊ ታገኝነን ባዮችን ስርዓት ለማስያዝ ከብልጽግና ጋር እጅና ጓንት ሆነው የሚሰሩና ብልጽግና ሰራሽ ፋኖነን ባዮችንና ጨካኙን የኦሮሞን ማገዛዝ ከትከሻችን ላይ አውርደን ለመጣል ነው የኮሩ ምስረታ። አንደኛ ኮራችን የአጭርና የረዥም ጊዜ ዕቅዳችንን ለመተግበር በግብር ተገልጦ የአጭር ጊዜ ዕቅዱን በዝርዝር አስቀምጦ ነው የሚገኘው። የአንደኛ ኮሩ አጭር ጊዜ እቅድ በየትኛው መዳረሻ ያለ የአማራ ፋኖ ስለ ትግሉ ተመሳሳይ መረዳት እንዲኖረው ማድረግ፣ ንጹሐንን የሚዘርፉ የሚገድሉ፣ የሚያግቱ፣ በህዝብ ላይ ህገወጥ ግብር የሚጥሉ፣ ንጹሐን አካላትን የሚያሳቅቁ፣ ሾፌሮችንና ባለሀብቶችን የሚያግቱ እንዲሁም የህዝብን ደህንነት ካገዛዙ በኩል ባርነትን የሚከውኑ አካላትን ግንዛቤ ፈጥሮ ለፍትህ እንዲቆሙ ማድረግ። ዋንዛዬ በአማራ ህዝብ ላይ ዋንዛዬ አካባቢ ላይ የተፈጸመ ትርክት አለ። በአማራ ህዝብ ላይ ዘርፈ ብዙ ወንጀል ሲፈጽሙ የነበሩ ጭንብል አጥላቂ ሀሳዊ ፋኖዎች በአማራ ፋኖ አንድነት በጎንደር ስም ደረሰኛ አሳትመው ተሽከርካሪዎችን ሲቀርጡ የነበሩ ሾፌሮችን የዘረፉና ያገቱ የንጹሐን መንገደኛ ንብረቶችን የዘረፉ ከበአዴን ብልጽግና አማራ በታኝ ወታደሮች ጋር ኬላ ላይ ከሚያገኙት ገንዘብ እኩል የተከፋፈሉ ወይንም ደግሞ አንድ ዘራፊ ጭምብል ለባሽ አካልና አማራ በታኝ ወይንም ደግሞ አድማ በታኝ ወታደር በቀን 27 ሽብር በግለሰብ ደረጃ እንደሚያገኙ የአማራ ፋኖን ከአማራ ህዝብ ለመነጠል የሚሰሩ ከበአዴን ብልጽግና ወታደሮች ጋር አብረው የተሰለፉ ላያቸው አማራ ውስጣቸው ጸረ አማራ የሆኑ የእንግዲህ ልጆች በተደጋጋሚ ከድርጊታቸው እንዲታቀቡ ተነግሯቸው የነበረ ትርክት አለ። በውይይት ችግራቸውን ለመፍታትም ተሞክሯል። ነገር ግን በትክክለኛው የፋኖ ትግል የግል ፍቶትን ማሟላት የሚባል ስለሌለ ፋኖነትን እንደ ጭንብል መጠቀምን ምርጫቸው አድርገዋል። ከሀሳዊ ፋኖች ጋር አብረው የሚሰሩ መቶ አለቃ ቢልልኝና ኢንስፔክተር ደጉ እንዲሁም ሌሎች የአገዛዙ ወንበር ጠባቂ አካላት ይገኙበታል። በዚህ የተነሳም የሜጀር ጀነራል ዉባንተ አባተ ኮር ወንጀለኞችን በህግ ለመዳኘት በሞከረበት ሰዓት ጭንብል አጥላቂዎቹ አካላት ሽምግልናን በቁማር ተው ነው የኮሩን ኮሚቴዎች በጅምላ ለመምታት የስም ታጋይ ከሆኑና በግብር እጃቸውን በአማራ ህዝብ ደም ከታጠቡ አካላት ትዕዛዝ በመቀበል በስም ጠቅሰው እከሌ ከሌ ወደ ሽምግልናው እንዲገቡ ያሉበት ይህ ድራማቸው መረጃ የደረሰው የኮር ኮሚቴ ባለበት በስድስት መቶ ሜትር ርቀት ላይ ቆሞ ለመቅረት የተገደደበት እሳቢያቸው የተነቃባቸው አካላት ተኩስን ከተለያየ አቅጣጫ ቢሞክሩም የኮሩ አንድ ልጆች የኮሩ አንድ ልጆች ግን በሚገርም ፍጥነት ቁማሩን ለማክሸፍ የሞከሩበት ትርክት አለ። ህግ በማስከበር ዘመቻውም ከዋንዛዬ የጀመረው የማጥራት ስራ ወደ ዳምባ ወንድዬና ጉማራ አድማሱን አስፍቷል። እነኚህ ዘራፊ አካላት ፋኖነትን የማይወክሉና የፋሺስትና ናዚዝሙን አገዛዝ ግብር በህዝባችን ላይ የሚፈጽሙ በመሆናቸው የአማራ ፋኖ ዛሬም ሆነ ነገ ሊታገሳቸው እንደማይገባ ኮራችን አበክሮ እያሳሰበ እየሰራ ነው የሚገኘው። በተለያዩ ቦታዎች ዝርፊያን እየፈጸሙ ባሉ ሀሳዊ ፋኖዎች ላይ ወደፊት የሚስተካከል ይሆናል። በአጭሩ ፋኖን ለማስጠላት ከበአዴን ብልጽግና ተልኮ ይዘው ጭምብል ያጠለቁ አጭበርባሪዎችን አንደኛ ኮር እርምጃ ለመውሰድ ይገደዳል። በዚህ ህግ የማስከበር ዘመቻ ከዋንዛዬ እስከ ጉማራን ለማጽዳት የተቻለበት ትርክት አለ። አመሰግናለሁ። ፋኖ ሀቅ ያለው ጸጋ፣ የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ዉባንተ አባተ ኮር የህዝብ ግንኙነት ኃላፊ። እንደሚታወቀው የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዉባንተ አባተ ኮራን ዘመቻ ላይ መሆኑን የተረዳው ጸረ ህዝብ ጥምር ቡድን ከአዲስ ዘመን ወረታ፣ እንዲሁም ከባህር ዳር ሳይቀር ኃይል ጨምሮ ዝንጥን ላይ ከፍተኛ ተጋድሎ አድርጋችኋል። በተለይ የካቲት 28 ኮሩ ከአገዛዙ ጥምር ጦር ጋር ባደረገው ትንቅንቅ የተገኘውን ድል ቁጥራዊ መረጃ ብታጋራን። በተለይም በዚህ አውደ ግንባር ላይ የባንዳ አድማ ብተና መሪ የሆነውን መቶ አለቃ ደምስሳችሁታልና ስለ ባንዳውም መረጃዎችን እንዳጣራችሁ ነግረኛል። እንደው ስለ ባንዳው ምን አይነት መረጃዎችን አገኛችሁ? ማን ነው ሲህ ባንዳ? በሁለተኛው ቀን አውደ ውጊያ በየካቲት 28 2017 ዓ ም ወረታ ዙሪያ በተደረገው ትርክት ማለት ነው። ፋኖነትን ምሽግ አድርገው ሲንቀሳቀሱ በነበሩ ዘራፊዎች ላይ እርምጃ ሲወሰድ አዛዣቸው የብልጽግና አገዛዝ ከሌሊቱ 7 ሰዓት ጀምሮ ከጉማራ እስከ ወረታ ካምፕ ከበባ ለማድረግ የሞከረበት እንቅስቃሴ ያለ ጥምር ጦር የተባለው የአገዛዝዙ ወንበር ጠባቂ ቡድን ከአዲስ ዘመን ወረታ ወጂ አንበሳሜ ሐሙሴትና ባህር ዳር ያመጣበት ሂደት አለ። ጠዋት 12 ሰዓት ዝንጥል አካባቢ ውጊያው ሊጀመር ችሏል። የሜጀር ጀነራል ዉባንተ አባተ ኮር ውጊያውን በሚገባ ያጠናበት ቦታው ሜዳማ ከመሆኑ አኳያ ሰብአዊ ኪሳራን ለመቀልበስ ወይንም ለመቀነስ እጅግ የታሰበበትን ውጊያ ለማድረግ ፋኖ በእጅጉ የተጠበበበት፣ ከተለያየ ከተማ ከመጡት የጠላት የቡድን መሳሪያዎች ከባህር ዳር የመጣውን ጨምሮ ማለት ነው አስር ዲሽቃዎችን አምጥቶ ለውጊያ ያዋለበት፣ ጠላት 360 ዲግሪ ከበባ ለማድረግ ሙከራ ያደረገበት፣ ነገር ግን የውቤ ልጆች አላማቸው ጽኑ፣ የውጊያ ጥበብን የተካኑ የብልጽግና ኮንዶም ወታደሮችን የተጸየፉ፣ አንድ ጥይትን ለአንድ ጠላት መርሃቸው ያደረጉ፣ የግዳጅ አድርግ አታድርግ አስተምሮ ተግባሪ የሆኑ አሸናፊነት እስትንፋሳቸው የሆነውና በአጠቃላይ የችላለሁ የጥንካሬ መንፈስ ህይወታቸው የሆኑት ውቢያውያን ቆረጣን በቆረጣ ተጠቅመው ጠላትን በደንብ ለማደባየት ችለዋል። ያገዛዙ ታጣቂዎች ከበባ ለማድረግ ሞክረው ራሳቸው የፋኖ ራት ሆነው የቀሩበት መራራ እውነታ አለ። ይህ ሁሉ ውጊያ ሲደረግ ሲደረግ አገዛዙ ከባህር ዳር ተጨማሪ ኃይል ሲያስገባ ነው የዋለው። ሌሊት የመጣው የአገዛዙ ወታደር የፋኖን ክንድ መቋቋም እንዳልቻለ የተረዳው አገዛዝ ከቀኑ ስድስት ሰዓት ላይ ሙሉ በሙሉ በሌላ አዲስ ተዋጊ ኃይል ለመተካት ተገዷል። ነገር ግን የውቤ የመንፈስ ልጆች ከጉማራ፣ ነጭ አፈር፣ ኪሮስ፣ ሆድ ገበያ፣ ዝንጥል፣ አርሴማ፣ ችጊ ጣቢያ ካምፕና ሌሎች መዳረሻዎች ላይ ቆረጣን በቆረጣ እና ከበባን በከበባ ከውነው ጠላትን አንበርክከው ወደ አንድ አቅጣጫ ማለትም ወደ ወረታ መግቢያ ያለው ጫካ አካባቢ ጠላት እንዲመሽግ አድርገውታል። በዚህ ውጊያ አንደኛ ኮሩን ለማገዝ የኮሩ አካል የሆኑት አጼ ፋሲል ክፍለ ጦር፣ ጉና ክፍለ ጦር እና ኢንጂነር ስመኘው ክፍለ ጦር ከቀኑ ስምንት ሰዓት አካባቢ የደረሱበት ትርክት አለ። የአማራ ፋኖ የማጥቃት እንቅስቃሴ በእጅጉ ጨምሮ የጠላት ምሽግ ተሰብሮ አሉ የተባሉ የአገዛዙ ወታደሮች ተንበርክከውና እውነትን የያዘው ጥበበኛው የጥበብ ልጅ ታላቁ የአማራ ፋኖ ግፋ ወደፊት ሲል የዋለበት መራራ እውነት አለ። እስከ ምሽት አንድ ሰዓት ላይ ጠላት ሙሉ በሙሉ ወደ አንድ አቅጣጫ እንዲሰበሰብ ለማድረግም የተቻለበት ትርክት አለ። በዚህ አውደ ውጊያ በአማራ ክልል ካሉት አምስት ሻለቃዎች አንዱ ተሳታፊ ነበረ። ስለ አድማ ብተናዎቹ ሻለቃዎች ለመግለጥ ያክል በሰው ኃይልና በቡድን መሳሪያ ብርጌድም ሆነ ክፍለ ጦር መሆን ይችላሉ። ነገር ግን እንደ ቀድሞ የአማራ ልዩ ኃይል ሊሆኑብኝ ይችላሉ በሚል በሻለቃ አገዛዙ ሊገድባቸው ችሏል። በክልሉ አምስት የአማራ ብታኝ ወይንም አድማ ብተና ሻለቃዎች አሉ። እነርሱም ባህር ዳር ሻለቃ፣ ጎንደር ሻለቃ፣ ደብረ ብርሃን ሻለቃ፣ ደሴ ሻለቃ እና ደብረ ማርቆስ ሻለቃ ናቸው። ከነኝ መካከል የባህር ዳሩ ሻለቃ በዚህ አውደ ውጊያ ተሳታፊ የሆነበት ትርክት አለ። ነገር ግን ሀሰት አንግበው ህዝባቸውን ስለካዱ ካዱ በህዝብ ልጆች ሊንበረከኩ ችለዋል። የባህር ዳሩ አድማ ብተና ዋና ዘመቻ መቶ አለቃ ፈለቀ ሀብቴ ወይንም ባሪያው አንዳንዶች ደግሞ ሳሙነው ሲሉ ይጠሩታል። በዚህ ውጊያ በፋኖ እርምጃ ሊወሰድበት ችለዋል። ስለፈለቀ ባሪያው ለመግለጥ ያክል አማራ ልዩ ኃይል ከመቋቋሙ ከመቋቋሙ በፊት 25 ሰዎች ሄደው አማራ ልዩ ኃይል እንዲቋቋም ብርጋዴር ጀነራል አሳምነው ጽጌን ከጠየቁት መካከል የመጀመሪያው ሰው ነው የነበረው። የአማራ ልዩ ኃይልም ሲመሰረት ከመስራቾቹ የመጀመሪያውና የልዩ ኃይሉ የምስረታ ሀሳብ ጠንሳሾች ከነበሩት መካከል አንዱ ነበር። ነገር ግን የተነሳለትን አላማ ክዶ ህዝብን አዋርዶ ያሳምነው ጽጌን ራእይ ትቶ እውነትን በሀሰት ቀይሮና በአጠቃላይ አማራነቱን ክዶ ለፋሽስተ ናዚዝሙ የአቢሸኔ አገዛዝ አዳሪ ለመሆን ተገዷል። በዚህ ግብሩም በጦርነት ህግ መሰረት ህጉ ተግባራዊ ሊደረግበት ችሏል ማለት ነው። ከብልጽግና ተልዕኮ ይዞ ፋኖን ተቀላቅሎ በኋላም ከአጼ ፋሲል ክፍለ ጦር ላይ አንድ ሚሊዮን ብር እና ሶስት ክላሽንኮ መሳሪያዎችን ይዞ በመሄድ አድማ ብተናን የተቀላቀለ አካል ነበር። በዚህ ውጊያ ከፊት ሆኖ አድማ ብተናዎችንም መከላከያውንም ቦታ ሲመራቸው የነበር ግለሰብ ነው። ነገር ግን የባንዳ የመጨረሻ ውጤቱ ሞት ነው እና ከጥበበኛው የጥበብ ልጅ አንድ ፋኖ ቆሞ እንዲህ ብሎታል፣ እከሌ ነኝ፣ አንተ ደግሞ እከሌ ነህ ክህደት ፈጽመ ከካሃዲዎች ተቀላቅልሃል ና እንካ ተቀበል ሲል መሀል ግንባሩን በጎመኔ ጥይት ሊሸኘው ችሏል የካሃዲያን ጊዜ መምሸቱን ይህ ትርክት የሚያሳየን እውነት አለ በጠላት ላይ የደረሰ ኪሳራ ሶስት ፓትሮል እና ሁለት ሙሉ አባዱላ ቁስለኛ ወረታ ሆስፒታል ሊገባ ሲችል ከሰላሳ በላይ ያገዛዙ ወታደሮች የተደመሰሱበት ወደ ሰባት የሚሆኑ ያገዛዙ ኮንዶሞች የተማረኩበት ይህም አልበቃ ብሏቸው ከወረታ ሆስፒታል ባሻገር ከወረታ ሆስፒታል አቅም በላይ የሆነውን ወደ ባህር ዳር ለመላክ ተገድደዋል። በተጨባጭ አንድ ብሬን አንድ ስናይፐር እና ቁጥራቸው ያልታወቁ ክላሾች እና ቦምቦች ተማርከዋል። ዘራፊዎችን የማጽዳት ስራ በእጅጉ ተጠናክሮ እንደሚቀጥል የአንደኛ ኮር ማሳወቅ ይፈልጋል። የአማራ ጠላቱ ሆዳም አማራ ነው እንደተባለው የትግሉ ስር ቁማርተኞች እና አጭበርባሪዎች ሀሳዊ ፋኖች እንደሆኑ እያየን ነው። በዚህ ትግል እጃቸው የረዘሙ ዳያስፖሮች፣ ከፋፋይ ሚዲያዎች፣ ፖለቲከኞች፣ ውሉደ ፋፍዴናውያን፣ ታጋይነን ባዮችና እና እድሜ አርዛሚዎቻቸው በሙሉ በዚህ ኮር ምንም አይነት ተቀባይነት እንደሌላቸው ማሳወቅ እንፈልጋለን። ውድ አድማጭ ተመልካቾቻችን ቆይታ እያደረግን የምንገኘው የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ዉባንተ አባተ ኮር አንድ በቀጠናው ያወጀውንና ተግባራዊ እያደረገ የሚገኘውን በአንዳንድ የማጽዳት ተግባር በተመለከተ ከህዝብ ግንኙነቱ ከፋኖ ሀቅ ያለው ጸጋ ጋር ስለ ዘመቻው ምንነትና የተገኙ ድሎችን እየተወያየን ነው። ቆይታ እያደረግን ያለ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። በተለይ ደግሞ የካታ 29 በደራና ፎገራ በንጹሃን ላይ አገዛዙ የጅምላ ግድያ ፈጽሟል፣ ዘረፋም እንዲሁም ደግሞ የጦር ወንጀሎችን ፈጽሟል። እንደው በፎገራ ምንድን ነው የሆነው? እንደው መረጃውም ካለ ምንድን ነው የተፈጸመው? በንጹሃን ላይ የደረሰው ጉዳት ምን ያክል አስከፊ ነው? በተለይም ደግሞ በአማራ ፋኖ አንድነት በጎንደር ስር ያልተካተቱ በቀጠናው የሚንቀሳቀሱ ግለሰቦች እና ተከታዮቻቸው በምን ሁኔታ ላይ ይገኛሉ? በየካቲት 29 2017 ዓ ም ከባህር ዳር የመጣው የአገዛዙ አራዊት ሰራዊት በደራ ምድር እና በፎገራ ምድር በንጹሐን አማሮች ላይ ጅምላ የሆነ ግድያን፣ ጅምላ የሆነ ማሸማቀቅን፣ ጅምላ የሆነ ዝርፊያን ሲፈጽምባቸው ነው የዋለው። በደራ ምድር ጓንጉት፣ ገማር፣ ሰደጅላ፣ ውሽት፣ ክርስቶስ ሰምራ፣ ጉማራ እንዲሁም ደግሞ በፎገራ ምድር ሆድ ገበያ አካባቢ ከአስር በላይ የሚደርሱ ንጹሐን አርሶ አደሮች መሳሪያ አምጡ በሚል መሳሪያ እንደሌላቸው ሲያሳውቁ ከአስር በላይ የሚሆኑትን አርሶ አደሮች በሳንጃ ጆሮቸውን ሲቆርጥ ከአስር በላይ የሆኑትን ደግሞ ሊረሽኗቸው ችለዋል ማለት ነው። በመጨረሻም በጎንደር ምድር የፋኖ አንድነት መምጣቱን ተከትሎ ሳያምኑበት ከፋፍዴን ወጥተናል ያሉ አካላት አካላቸው ወዲህ ነፍስያቸው ወዲያ መሆኑን እያሳዩ ያሉ አካላት አሉ። እነኚህ ግብረ ጸረ አማራ አካላት ከድርጊታቸው እንዲቆጠቡ ደግመን ደጋግመን የምናሳስብ መሆኑን ለማሳወቅ እንወዳለን። እኛ አሁን ተቋም ተገንብተናል። ተቋማችን ነፍስ ዘርቶ እንዲንቀሳቀስ በሙሉ አቅሙ ተቋሙ እንደሚሰራ ማሳወቅ ይፈልጋል። የትኛውም ታጋይ የፋኖን የተቀደሰ የትግል መንገድ ተግባራዊ እንዲያደርግም ወንድማዊ ጥሪያችንን እናቀርባለን። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዉባንተ አባተ ኮር። የተከበራችሁ ውድ አድማጭ ተመልካቾቻችን ከአማራ ፋኖ አንድነት በጎንደር የሜጀር ጀነራል ዉባንተ አባተ ኮር አንድ የህዝብ ግንኙነት ኃላፊ ከሆነው ፋኖ ሀቅአለው ጸጋ ጋር የነበረን ቆይታ የተከታተላችሁትን ይመስላል።